ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ውዴ፣ ሰላም ቻናል ተከታዮች በሙሉ በእያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኛ ያልኩኝ ጽናት ድራማውን ክፍል አርባ ሰባት ይዤ መጥቻለሁ ማለት ነው። እና በባለፈው ቤቲ ወደ ውጭ እያወጧት ነበር ያለቀ ማለት ነው። ቤቲ ደግሞ እንግዲህ ቤቴ እንግዲህ አበድሁ ብላ ወደ ውጭ ወጣ፣ እነሱም ተከትለዋት ወጥተዋል። እንግዲህ የምር ያበደች ይመስላችኋል? ግን እስኪ ቪዲዮን ተከታተሉት።

ነፍሱ አፍቀር ኮካ በቃለት ቆይታል አንቺ ምንም አላደረግሽም ቢሆንም እኔ እንደዚህ ሆና ሳያት በጣም ይከፋኝ ጽናቴ በፈጠረሽ አታልቅሽ እስኪ አስታውሽ ቆይ ቤት ሄዳ እንጂ ምን አይነት ሴት ነበር እሷ ክፉ ሆነች ብኝ ብዬ እኔ ክፉ መሆን የለብኝ ምን አይነት ቅልብ ያለሽ ሴትች ይህን ሁሉ ነገር አድርጋሽ እንኳን አሁንም ስለ እሷ ነው ትጨነቅ እኔ ቅልብ ብኖረኝ ሄዳለሁ በቃ እንደዚህ

ያለሽ ነው። አምጪው ቂቤ የሆነ ልብ አለሽ። ምን ማለት ነው ደግሞ እሱ ነው ያልገባኝ። ቂቤ የሆነ ልብ ማለት ያላፈቀረ ያልተፈቀረ ልብ ማለት ነው። አለሽ ቤቲ፣ እየቀነሽ ቢኖ አለ ቤቲ፣ እየቀነሽ ነው። አለሽ አይሰለሽም። አለበለዚያ ግን ጥርስሽ ነው የምፍቀው

አንቺ፣ ወኔ ደስ ምንድነው ደግሞ እንደዚህ እስካ ነው የምታደርገኝ በጣም

ቆንጂ ነሽ ደግሞ። በቃ አላት፣ ልብን ቅልጥ። እኔ ምልሽ ግን ምሩ፣ እኮ እንዴት አስቻለሽ? ምኑ ማለት እየተዋደዱ እየተፈላለጉ መራራቅ፣ ምሩ፣ እኔ አልቻልኩኝም እኮ ላብድብሽ እኮ ናሆሚ። በቃ ስለዚህ ነገር አለ። ምሩ፣ እኔ ላንሽ ያለኝ ስሜት እንዴት እንደምገልጽልሽ እጅግ በጣም ነው ምሩሽ፣ እጅግ በጣም ነው የማፈቅርሽ። በቃ ካንሽ መለየት

ምዕራብ ቅድሚ ተራራ እንደመግፋት ነው የከበደኝ። አውቃለሁ አውቃለሁ፣ ልብሽን ያምሻል። ግን ደግሞ በቃ ሰው ሆኖ ሙሉ የለም አይደል? እኔ አንሽን ጎዶሎ እየሞላው፣ አንቺ ምንን ጎዶሎ እየሞላች፣ አስተካክዘን ነው እኔ ከዚህ በላይ መንግ እንደማስረዳሽ መድኃኒት ውስጥ መስተፋቅር ነገር

እና ወዱ ቤተሰቦቹ እንግዲህ ቪዲዮውን ሲጀምሩ ላይክ ሸር በማድረግ ጀምሩ። እንግዲህ ቤት እንዳያችዋት እንግዲህ አብዳለች ማለት ነው። ግን እኔ እንደዚህ እንደታብዳል ነበር የሚፈለኩት ማለት ትክክለኛ የሚሆነው ለጽናት የሆነ ነገር ሲያደርግላት በዛ ተናዳ እዛ ላይ ነው ማበድ የነበረባት። አሁን ግን

ገና እውነቱ ተጋለጠ ብላ ስላበደች ምንም አልመሰለኝም ማለት ነው። ግን ስዘፍን ደግሞ አሳዘነች ማለት ነው። አንተን የመሰለ ብዙ ሰው ቢኖርም እያለች እንግዲህ ዘፍናለታለች ማለት ነው። በዛ ላይ ምሳቅ እያለ ነበር እንግዲህ ለዓይን ይሞላል እንጂ ለነፍስ እንትን አይልም እያል ብቻ እንግዲህ እንደዚህ ሆናለች መጨረሻዋ ማለት ነው።

አንዳንድ ጊዜ ማለት ነው። አይ በቶሎ ተመልሳ ቢሆን እዚህ ድረስ አደርስም ነበር እንግዲህ ብዙ በመጥፎ መታገል እንግዲህ መጨረሻው አያምርም። የክፉ መጨረሻው ድሮም አያምርም። ለፊቱን ደስተኛ ያስመስላል፣ ግን መጨረሻው አያምርም ማለት ነው። እና የቤት ነገር እንግዲህ መጨረሻው እንደዚህ ሆነ ማለት መጨረሻው እንደዚህ ሆነ፣ ከባድ ነው።

በዛ ደግሞ ራሱ አበደች ይሉኛል እያለች ይህ ማበድ የሚነክረ ነፍቅር ያለው እያለች ነው እንግዲህ ማበዷን ራሱ አመነችው ማለት ነው። እንግዲህ ግን እንደዚህ መሆን የለበትም ነበረ። እያበደችበትም ነገር ትክክል ነው ብዬ አላምንም ማለት ነው። ሌላ ምሳጭ መሆን ነበረበት የምታብድበት ነገር ማለት ነው እና እንግዲህ እሷን ይዟት ይዘዋት እንግዲህ እንትን ብለዋል

አንድነትም ምን የጠብቃታሉ? እናንተ ግቡ እያሉ እንግዲህ ሌሎችም ገብተዋል። ጽናት እያዘነችላት ነው እንግዲህ እንደዚህ ሆነች እያለች ነው። እና ቤቴ አሳዝነኛለች የምር ግን ትክክለኛ ባይሆንም እንትና አሳዘነች ማለት ነው። የማበዷ ትክክለኛ ነው አይደላም የሚለው ግን እዚህ ጋር ስጋት አለ ማለት ነው። እስኪ ኮሜንት ላይ የታያችሁ እናንተ ጻፉልኝ። የምር ያበደች ይመስላችኋል? እንደኔ ነው የምታስቡት?

ትክክል አብዳለች። ጽናትዬም እንግዲህ እያዘነችላት ነው። ቤቴ አበደች እኮ እያለች ነው። አንተን ካጣች እኮ እንደዚህ እንደምትሆን እየነገረች የነበር እኔ ያደፈረስኩባት እያለች የራሷን እየወቀሰች ነው እንግዲህ። ግን እኮ የእሷ የጽናት ችግር አይደለም የራሷ ነው ማለት ነው። ምክንያቱም የእሷ ያልሆነውን ወንድ ብዙ ታግላለች፣ ብዙን ትምላለች እና ጽናትዬ ልትከፋ ልትከፋና ልታዝን አይገባትም የነበር

እና ኪራም ለአንች ምን አይነት ነበረች? እያለ ለማጽናናት እየሞከረ ነው ኪራም ማለት ነው ምን አይነት ቅልብን ያለሽ ግን ሁሉ ነገር አድርጋሽ ለእሷ ትጨንቅ ያለሽ ታስብ ያለሽ እያላት ነው ማለት እኔ ቅልብ ኑረኝ አይደለም ግን እንደዚሁን ሳያት እያለች እንትንትልላት አለች ማለት ነው። እና እንግዲህ እንደዛ እያሉ እንግዲህ ሀና ደግሞ መንገድ ላገኘሻ ና ያለሽን አምጪ አለቻት። እዛ ደግሞ እንግዲህ ስትላት ማለት ያለሽን አምጪ ብላ

አምጪ ብላ ያልተፈቀረ ያለፈቀረ ልባለሽ እንዴ እያለች ጠይቀቻት። እየቀለሽ እን እንዴ ብላ ሳም ጠይቀቻት። ከዛለሽ የለሽም ብላ እንትን አለቻት አስፈራራቻት። ማን ጥርስሽ ነው እምትፍቅሽ ምናምን እያለች በስማም ብላ ማተበችባት። እና ከዛ እጇን እዛ እንደ ህፃን እንጫወት ብላ ዙረኛ ታዙረኛ እያለች ስታጫወታት ማለት ነው እንግዲህ የኪራን ሰም እየጠራች

ናሆም መጣና እንግዲህ እንትን አላት ማለት ነው ቤቲ ናት አይደል ምናምን ብላ ጠየቀች ማለት አሁን አላትና እዛም በኋላ እንትን አለች ማለት ሀዘነች ማየት አልችልም ምናምን ብላ እንግዲህ ጥላቸው ሄደች ማለት ነው ናሆም እዚህ ምን ትሰሪያለሽ እያለ ነበረ እንግዲህ እንደዚህ ይሆናለች ማለት ነው መንገድ ላይ ወጣ እንግዲህ መጨረሻ እንደዚህ ይሆናል የቤቲ ማለት ነው

አንጀት የምበላችሁ እያለቻት ነው ሀናም ማለት ነው። ለኔ ለእኔ ማለት እንግዲህ ትርቡይ ነው ብሎ ናሆም እንትን እያለ ነው ማለት ነው። እንግዲህ ናሆም እንግዲህ ወደ ቤት ሄዶ ደግሞ መሮታኝ ታገኛትና ይህን ቆንጆ ስተኝ ደግሞ እንዴት ነው ምታምሪ ምናምን ብሎ እንትን እያላት ነበር ማለት ነው። እንግዲህ የጽናትና ኪራ ፍቅር አስቀነኝ፣ የቤት ማበድ ደሞ በጣም አስፈርኝ እያለ ይላታል ማለት ነው።

አንቺ ለኔ አስበሽ ከኔ መራቅሽ እንትን ቢልም ግን በጣም ነው ልቤን የሰበረው፣ በጣም ነው ጉደኝ አንቺ ለኔ ፍጹም ሴት ነሽ እያለ እንትን ይላል ማለት ነው። እንግዲህ እኔ ላንቺ ያለ ስሜት ብነግርሽ ያንቺ ምላሽ ምን እንደሆነ አላቅ እያለ ነው እንግዲህ ማለት ነው። ግን እንደሚያፈቅራት እንግዲህ እየተናገረ ነው ማለት ነው። ሁልጊዜ እንደሚያፈቅራት ሁልጊዜ እንደሚወዳት

ነገራት ማለት ነው። ትሰማ ይሆን ወይስ አውቃን የተኛችው መሰለች ወይስ ተኝታለች የሚለው ጋር እንግዲህ እናንተ ፍረዱት እንግዲህ። ጽናትን ሶፋ ላይ ተኝታ ኪራ መጡ። እንግዲህ ሶፋ ላይ ተኝታ ታርሲ ሰማት ኪራ መጣ። እንዴት ትለው ኪራ አለ ማለት ነው። እዛስ ኪራ ምኑ እንትን አለ ማለት ነው። እና ለመጀመሪያ ጊዜ ስሙን ያቆላመጠ እያለች ሰምተን ትለዋለች እንግዲህ እንደዛ ያደርጉ እንግዲህ

ደናተ አሳቢ እንደምስተንከባ አካባቢ ምርጥ ፍቅር ያገኘው ተማኔ ነኝ። ወደፊት ህልማችን ሳስበው እንዲህ ደስ እንደሚል እያሉ እንግዲህ ፍቅራቸውን እንትን እያሉ ነው። እግዚአብሔር ይጨመርበት ትላለች ማለት ነው፣ እያሉ ነው እንግዲህ እንግዲህ ሚስቴ ሚስቴ ሲል ማለት ነው። ሽማግሌ ሳይል እኮ ሚስቴ ማለት ምንድን ነው እያለች ነው ጽናት፣ እያም ማለት ነው። እና እንግዲህ እንደዚህ እያሉ እያወሩ እያለ

ምንም ስትል እንደ ህፃን ሽሩሩ አድርጎ ማቀፉ ነው እያለ ነበር ኪራማል። አይ እናን አንቀስቀሳቸው እያለ ወጣች ማለት ነው። እኔ ይህን ይህን አፋር ስትሽክር ምን ራሱ እንዴት ስታመሩ እያለ ነው እንግዲህ ኪራሙ ማለት ነው። እና ፍቅራቸው በጣም ያስቀናል ማለት ነው። እና ጽናትዬ፣ እንደዚህ ሆና ስላየኋት ደግሞ በጣም ደስ ብሎኛል ማለት ነው። በጣም ማለት ነው። ጽናትዬ እንኳን ደስ አለሽ። ኔ ፈገግታ

እና ቀጣዩን ደግሞ ይዘንላችሁ መጣለን። እስካሁን ስለነበረን ቆይታ ከልባ አመሰግናለሁ። ውድ ቤተሰቦቼ ላይክ ሸርግን አድርጉ።